በአንድ ጊዜ ታት የሚሆን በንድ ጊዜ ማለት ነው። እና ይሄ ውሃ ይገባው ምን አይገባው፣ ወጥ ቢፈስበት ወደዚሁ ፈሱ ይሄዳል እንጂ ምን ድፍን ይሆነ ማለት ነው።

ዶሮ መጥበስ ያመራችሁ እቺ ፎርሙላ ካላይ ደግሞ ስቶባሎ ዝም አዝ ስቶ ካላይ ስቶባሎ፣ ዶሮ ምናምን መስራት የሚፈልጉ የውጭ ቀላቀል። አሁን ደግሞ ይሄን ላሳያቸው። እዚህ ደግሞ በአሻራ የሚነካ ስቶፕ አንደኛ ደረጃ እንደምታውቁ ውሃ ምንም ሊገባ አይችልም። ወላ ምን ብታረጉበት ለየት ያለ ነው። ያው አዲስ ነው የመጣው። እስቲ እንግዲህ ደግሞ ዋጋው ግን ያው አዲስ ነው ማለት ትችላላችሁ። በአንድ ጊዜ ሳት የሚሆነው በአንድ ጊዜ ማለት ነው። ይኸው አሁን ነው ማለት ነው። እና ይሄ ውሃ አይገባውም። ምን አይገባውም? ወጥ ቢፈስበት አይገባውም፣ ወደ ዙ ፈሱ ይሄዳል እንጂ ምንም ዲፍን የሆነ ማለት ነው በቃ በጣም ፈጣን የሆነ እንትን ነው። ለቆጣሪ ደግሞ ብዙም የማይቆጠር ምቹ የሆነ ነው ተብሏል። እንግዲህ እንደምትመለከቱት ይሄንን ለቤታችሁ ማዘዝ ትችላላችሁ። አሁን ላይ ቴክኖሎጂ እንትን ብሏል። እኛ ጋር አዲስ ነገሮች በጣም ብዙ አሉ። እዚህ ጋር እነዚህም ለእናታችሁ በአቅማችሁ ልክ ደግሞ ሶላር ብላችሁ እንትን የምትውልኝ ሰዎች አላችሁ። ይኸውና ላምፖል ብቻ ማለት ላምፖልና እቶቶች ብቻ ቻርጀራቸው ኦሪጂናል ነገር ጋ ዘላሁ መ ዝም ብሎ እንትን ላይ ሳይሆን ኦሪጂናል ነገር አራት ላምፖል ነው ያላቸው። አራት ላምፖል አላቸው። ባለ አራት ላምፖል የሚባሉት እነዚህ ናቸው። ለቻርጅም ሲፈልጉ ዝጋ፣ የራሱ ቻርጀር አለ። ሌላም ቻርጀር መሰካት ትችላላችሁ። እነዚያሉ ማለት ነው።

አያችሁት ይሄ እንግዲህ እንደዚህ ሲሆን እዚጋ ይሄ ይዘጋ። እዚጋ ሲቃጠል ከጀርባ ፊውዛለች ፊውዛ አላት አ ሲቃጠል ፍሪጁ ወይ ወይ ቴሌቪዥኑ እንዳይቃጠል የሚረዳ እዚጋ እንደምታዋት በጀርባው ስትቃጠል ይችን ነው የሚያቃጥለው። እቺ ደግሞ አስር ብር አስራ አምስት ብር የምትገዛና ባሁ ነው ማለት ነው። በጣም ጥላሽ ናት። እቺን ከዛ ትገዙና እንደዚህ መልሳችሁ እንደዚህ መልሳችሁ እዚጋ ተሰራላችሁ ማለት ነው። እና እዚህ መልሳችሁ እዚህ በደምብ ትገጥማላችሁ። ባንድ ጊዜ አድርጋችሁ አድርጋችሁ እንትን ማለት ትችላላችሁ ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ። ፍርጃት አይቀር ስጋ መፍጫ አለ፣ ቡና መፍጫ አለ፣ ሁሉም ሁሉንም አቅርበናል። እኛ የውጭ እቃ እኛ ጋር ይገኛል። ማንኛውንም ማዘዝ ትችላላችሁ። ፍሪጅም ባይነት ነው ያለን። ብትፈልጉ ለሱቅም ከፈለጋችሁ ለቤታችሁ ብትፈልጉ ለፈለጋችሁት የሚሆን ፍሪጅ ሞልቷል። አሁን ይሄኛው ነው አሁን አንዳንዶቻችሁ ይሄን ነው ያልተረዳችሁ ማለት ነው። ይሄን ነገር ነው ያልተረዳችሁት ምን ምን ይሰራል እያላችሁ ብዙ ጊዜ በጣም ጊዜ የምትሆኑ ማለት ነው። የትልቁ ፍሪጅ የሚሰራው አስር አምፖል አለው፣ ቆጣሪ መቆጣጠሪያ ባት ሁሉም የተሟላለት ነው። ግን ቴሌቪዥን ለዛውም ሰላሳ ሁለት ኢንች መሆን አለበት። ለምን ባትሩ እንዳይጎዳ በጣም ለእናንተ ብዙ ጥቅም ይሰጣል። አንድ ኪሳራ የለበትም። በነገራችን ላይ ተጠቅማችሁ በቆይታችሁ እራሱ የሚሸጠሩት አትርፎ የሚሸጥ ነገር ነው። የዛሬ ሶስት ዓመት ገጥመው ምንም አሁን ስንት ሺህ ቢሉ በዚህ ዋጋ የሚሸጥ ነገር ነው። በሰብስ ወይም የሚቆራረጥ ነገር አይደለም። ለማንኛውም ጥቅሙ ይሄ ነው እንጂ አንዳንዶች እስቶ የሚሰራን ይሉኛል ለመንደር ይሰራ የማይጠየቀውን ይጠይቃሉ። በመብራት ራሱ ማጠባቻለም እንኳ አንዴ ይሄዳል አንዴ ይመጣል እንኳን በሶላር ማለት ነው ይሄ

ሸህ ዳውድ ኤሌክትሮኒክስ ይላል። እንግዲህ ይህንን የመሰለ እቃ ሱቃችን ሞልቷን ማሻአላ እያላችሁ እየገዛችሁ መርቋት ላለሁ አልሄድም። ገና እስኪ ስታሁን አልጨረስክም። ማሻአላ ማሻአላ ማሻአላ ማሻአላ። እኔማ አላገዝህም። ራስህን ቻልዛው ተንደፋደፍ።